የሆነ ጴንጤ የሆነ እኮ መብቱ በሰው መብቱ ማንም መግባት አይችልም። በነገራችን ላይ በዚህ አጋጣሚ አንድ ነገር ልንገራችሁ። ትናንትና ጀምሬላችሁ ነበረ፣ ትናንት ጀምሬላችሁ አልጨረስኩትም፣ ወሬን ማለት ነው። ሁሉ ነገር እኔ አሁን በጣም በጣም እንደው በጣም ሶሻል ሚዲያ ላይ እንደው መሰራት ያለበትን ነገር ልንገራችሁ። ጌታ የምሬን ማርያምን በስፔሻሊ ያውን በሃይማኖት ጉዳይ ምናምን ያለውን ግርግር ማለት ነው። በጣም በሚገርማችሁ ሁኔታ በብዛት ሚዲያው ላይ ገብታችሁ ካያችሁት በኮሚት ዩዘርን እኔም ኦኬ ችግር የለውም፣ ፕሮፋይል ሳይደረግ ማለት ነው። መልኩ ምኑ ማንነቱ አይታይም። ምን ሆን የምን ተከታይ አይታወቅም። በጣም ግን የምታሳፍሩኝ እነማን ማን እንደሆናችሁ ታውቃላችሁ። ሙሉ ፕሮፋይላችሁ የቤተክርስቲያን ደጅ ላይ ቆማችሁ ወይ የሰገዳችሁ ወይ ጸሎት እያረጋችሁ ወይ የመቤት ሰል ስርጋ ስል አድነው ስር ገብታችሁ ወይ የሆነ ነገር ለብሳችሁ ወይ በቃ ሙሉ የቤተክርስቲያን ነገር ነጠና ለብሳችሁ ቤተክርስቲያን ግቢ ውስጥ ሆናችሁ ሰዎች ማጠቃለያ የታዘቡትን ነው ነው ባይዘ መነግራችሁ ዩዘርን እኔ ይሄ ፕሮፋይል ይሄ የፈረንጅ ስል ወይ አበባ ምናምን ያረጋችሁ ስ አይመለከታችሁም። ምንነታችሁ ስለማይታወቅ ማለት ነው በስሙ ያው እነን ብላችሁ ለማሰደብ የምትመጡ ምን ትችላላችሁ። ግን ግልጽ ግልጽ ግልጽ ግልጽ እንነጋገር። ያው እንደዚህ ምናምን አትበሉ። ያው ማለት ስለሃይማኖት፣ አታውሪ እንደዚህ ስለምንም ማውራት መብት አለኝ። በነገራችን ላይ ስለምንም የማውራት መብት መንግስት ሰጥቶኛል። አገሬ ላይ ተቀምጬ እኔ የሚያስተቸኝን ነገር አላድርግ እንጂ መንግስትን አልቀወም መንግስትን አልናገር እንጂ መብቴ ነው። መንግስትን ተቆም ባለበት ደረጃ ነው ሶ መተቸት ባለብኝ ሰዓት ግን ብቻ ማንም አያስቆመኝም። ባይዘውኝም ሰው ይሄንን ስነግራችሁ የምሬን ነው። ማንም ሰው አያስቆመኝም። ዝም በይ አታውሪ ምናምን የሚለኝ የለውም። ይሄንን ይሄንን ነገር የምናገረው በነገራችን ላይ ለማንም አይደለም። ወጣቱ ሆናችሁ አሁን ወጣቱ ሃይማኖትን ትምህርት እየሰበካችሁ ያላችሁ የኦርቶዶክስ ወንድሞቻችን፣ በቤተ ክርስቲያን ዙሪያ እየሰራችሁ ያላችሁ ወንድሞቻችን ይሄንን ነገር በጣም በጽሙና እንድትመለከቱት እፈልጋለሁ። ምክንያቱም አንድ የኦርቶዶክስ ሃይማኖትን የሚያቋሽሽና መጥፎ ነገር የሚያሳይ እንደዚህ አይነት ሰዎች ናቸው። ማንነቱ የማይታወቅ ሰው ይሶክ ችግር የለውም። ነገር ግን ልጆቻቸውን ይዞ ቤተ ክርስቲያን ደጅ ላይ ፕሮፋይላቸው ከታች እስከ ላይ ሙሉ ፕሮፋይላቸው፣ ወንድም ከሆነ ሙሉ ፕሮፋይሉ ከስር ብትገባ እመቤቴ እያለ እየዘመረ ወይ መድኃኒዓለም እያለ እየዘመረ ኮመንት ሴክሽን ላይ ስትገባ ዘግናኝ የሆነ ኮመንት ይሰጥሃል። በቃ የሚዘግንህ ኮመንት ማለት ነው። ሶ ማንም ሰው አትሳደብ ተሳደብ የሚለው የለም። ማንም ሰው ተሳደብ አትሳደብ የሚለው ማንም ሰው የለም። ማንም ሰው መሳደብ ነው ግን፣ ለሃይማኖታችሁ እናንተ ያላከበራችሁትን ነው ሃይማኖት፣ እናንተ ያላስከበራችሁትን ነው ሃይማኖት ሰው እንዲያከብርላችሁ አትሉ። እግዚአብሔር ምስክሬ ነው፣ የምሬ ነው፣ ማርያም ነው። ቢያንስ ለመሳደብ ከሆነ የምትመጡት አካውንት የምትከፍቱ ነጠላ ለብሳችሁ ደጁ ላይ ቆማችሁ አትርገቡ ልጆቻችሁን ይዛችሁ ከባሎችና ሚስቶቻችሁን ይዛችሁ እናንተ ቤተክርስቲያን ውስጥ ናችሁ ገብታችሁ፣ ስድብ ስድብ። አይ ሙስሊሞች አይሳደቡም እያልኩ አይደለም፣ ይሳደባሉ። በኮመንት ግን የለም ምንም ነገር፣ የነሱ ነገር አይታይም፣ አይታይም። አረብ አምና ምን ነው የሚያረጉት? ወይ እንደዚህ ፊቷን የሸፈነች አረብ ነው የሚለቁት። እናንተ ግን በስዕል አድኖ ለጥፋችሁ፣ የሆነ ነገር አልታችሁ፣ የሆነ ነገር አልታችሁ፣ ሙሉ ኮመንታችሁ ስድብ። ፈጣሪው ታዲያ ሰው እንዴት ሃይማኖቱን አይሸሽም እንዴ? እግዚአብሔር እኔ የምሬን እኮ ነው። የሚያሸባቅቋችሁ ሚያሸማቅቋችሁ የሚመጡት ቤተክርስቲያን ደጅ ላይ የቆሙት ኦርቶዶክሶች ናቸው። እግዚአብሔር ምስክር ነው። እኔ በነገራችን ላይ ታይ ምናምን እንደዚህ ትጣያለች ነው ሰው እኔ እንዳለ የታችሁ ስደቡ፣ አቋልጡ፣ ምናምን ሁሎች አድርጉት፣ ሞልጭ በቃ ጥንብ ኩርሱ። ችግር ግን ቢያንስ እየታየ ላይ ነጠላ ለብሳችሁ ስለ አድኖ ስር ገብታችሁ ማንነታችሁን የሚገልጽ ነገር እያለ ባትሳደቡስ፣ ባትሳደቡስ፣ አትሳደቡ። እውነት አትሳደቡ። ፕሮቴስታንቶች ካያችኋቸው ይስቧችኋል። ወደ እነሱ እንድትሄዱ ይስቧችኋል። ጌታ ዱላ በወረደባችሁ ሰዓት ወይም ደግሞ በጣም በሚናገረባችሁ ሰዓት፣ ፕሮቴስታንቶች ማለት ነው፣ ወደ እነሱ ቀርባችሁ በቃ መጽሐፍ ቅዱስ እንድታነቡ ምናምን ያደርጓችኋል። ብርታት ይሆኗቸዋል። ያየሁትን ነው የምነግራቸው። ያየሁትን ነው ምንም የተደባበቀ ምናምን አይደለም። ይሄን የምለው ሃይማኖቴ ስድብ ታስተምረናለች ወይም ሃይማኖቴ ስድብ እያስተማረች ነው እያልኩ አይደለም። ግለሰቦች ግን እንዲያረጉ እንደዚህ አይነት ግለሰብ የሚሰሩትን ደግሞ እናንተ የሃይማኖት ሃይማኖት እናስተምራለን የምትሉ ሰዎች ስነስርዓት ስራት ብታስዟቸው ጥሩ ነው። ጌታ ትሳደብ ይሳደብ ግን፣ እንዴት ነው ቤተክርስቲያን ደጅ ላይ ልጅና እናቱን እህቱን ሚስቱን ራሱን ይዞ የገባ ሰው ቁጭ ብሎ ሰው ሲዘልፍ ስታይ ምን ትላለች? ኤኒዌይስ ይሄን የምላችሁ ለቤተ ክርስቲያን ውስጥ ላላችሁ ለምታስተምሩ ሰዎች ይህንን ነገር በደንብ ስሩበት። በደንብ ማለት ነው በደንብ ማንም ሰው የመሳደብ መብት አለው። ማንም ሰው የመዝለፍ መብት አለው። መዛለፍ ካለበት በመዛለፍ ጥግ ድረስ መሄድ አለበት። ግን ቤተክርስቲያን ደጁ ላይ የቆመ ሰው ስል ሀድ ስር የሚሰግድ ሰው ማንነቱን እየገለጸ ባይዘልፍስ ባይናገርስ? ሁልጊዜ ስድብ ስታዩ ተገባለ ፕሮፋይል ገብተህ ስታይ በአጠቃላይ የእመቤቴ ስል የገብርኤል ስል አጠገብ አድርገው ስል አስቀምጠው ወደ ጫጎ ይሰድባል። ፕሮቴስታንቱ እንደዛ አይደል አይልም። ሀቅ ነው። አሁን እንደዚህ ወይኔ ሊያሾው ምን እንዳትሉ በእናታችሁ፣ አቁም ሲናገራችሁ ማመን አለባችሁ ማለት የሰው ልጅ ከአፉ ጥሩ ነገር ይወጣል ብዬ አይደለም። ግን ቢያንስ እንኳን ሃይማኖትን የማያስደግ ነገር አለ፣ ሃይማኖትን የማያስጠላ ነገር አለ። ለሰው ክብር አይኖርም፣ ግን ለሃይማኖት ክብር